ሰላም! ሰላም! ጤና ይስጥልኝ በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመን ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን በአሜሪካና፣ በአውሮፓ መካከለኛው ምስራቅና አብረ ምስራቅ፣ በሌሎችም የዓለማችን ክፍሎች ሆናችሁ ከዚያ አገልግሎት ጎን በአንድም በሌላ መንገድ የቆማችሁ ደግሞ አገልግሎቱን ጠብቃችሁ የምትከታተሉ አስተያየቶቻችሁን፣ ኮሜንቶቻችሁን የምትሰጡን የምታበረታቱን፣ በጸሎት የምታስቡን ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ ደግሞ በአንድ ወቅታዊ ጉዳይ ላይ መጥቻለሁኝ። በዚህ ፕሮግራማችን የሚተላለፈው መልእክት አንዳንዱ በቴሌቪዥንም፣ በጀም ቴሌቪዥን እንዲሁም ደግሞ በዩቲዩብ ላይ በድንቅ ፍጻሜ ቲዩብ ላይ የሚተላለፍ ነው። አብዛኞቹ ወቅታዊ ጉዳዮች ግን የሚተላለፉት በድንቅ ፍጻሜ ቲዩብ ላይ በመሆኑ ዝም ብላችሁ አይታችሁ ከምትወጡ ሰብስክራይብ አድርጋችሁ ብትወጡ ብትሉ ደግሞ ሼር ብታደረጉት ለቅዱሳን ይህን መልእክት ብታደርሱት ይህ በጣም ራሱን የቻለ አገልግሎት ስለሆነ ቸል እንዳትሉ በዚህ አጋጣሚ ላነቃቃችሁ እወዳለሁ። እንግዲህ 2017 መንፈሳዊ አገልግሎታችን አጠናክረን የምንቀጥልበት ከሁሉ በላይ ለጌታ ቀን በጣም የምንዘጋጅበትና ነቅተን በእያንዳንዱ ቅጽበት ባለም ላይ የሚከሰቱ ክስተቶችን በንቃትና በትጋት የምንከታተልበት ዓመት ነው የሚሆነው። እንግዲህ ወደ ዛሬ አጀንዳ ስመጣ ምናልባት ባለፈው በአይሁድ በእስራኤል በተከበረው አዲስ ዓመት ጉዳይ ላይ እጅግ በጣም በጣም ግራ የሚያጋቡ ምልከታዎች፣ እይታዎች፣ አንዳንዶች ደግሞ መገለጦችና ትንቢቶች የሚመስሉ ነገሮች አለም ላይ ሲንጸባረቁ ነበረ። እንግዲህ ጌታ ኢየሱስ ከዚህ ከአይሁድ አዲስ ዓመት ጋር ሮሻሻና ተብሎ ከሚጠራው ርዕሰ ዐውደ ዓመት እኛ እንደምንለው ማለት ነው ጋር ተያይዞ በጣም ብዙ መላምቶች ልበላቸው ትንቢት ማለት መገለጥ ማለት አልችልም፣ ግን አብዛኞቹ በጌታ ስም የተነገሩ ናቸውና ከዛ ጋር ተገናኝቶ ተነገሩ ነገሮች ስለነበሩ ዓለማችን ላይ ግራ መጋባቶች ነበሩ። በጣም ደስ የማይሉ ነገሮች ነበሩ። እንግዲህ ያን ተከትሎ ደግሞ አንዳንድ ሰው ግራ ተጋብተዋል፣ ተፈርተዋል፣ ደንግጠዋል፣ ተጨንቀዋል። በእርግጥ ክርስቲያን ሆኖ ጌታ ኢየሱስ ክርስቶስ ሊመጣ ነው የሚለው ነገር አስፈሪና አስደንጋጭ መሆኑ በራሱ በጣም አሳሳቢ ነው። ለምን ጌታ ና የሚል ሰው እንዴት ጌታ ሊመጣ ነው ሲባል እንዴት ይፈራል? አሁንስ ቢመጣ ነገስ ቢመጣ ምን የሚያስፈራ ነገር አለ ብዬ አስባለሁ። ነገር ግን እነዛ መላምቶች፣ ግምቶች ወይም ደግሞ ሰይጣናዊ የጨለማለ መገለጦች በእግዚአብሔር ስም ስለቀረቡና በዚህ በፈረንጆች አቆጣጠር ሴፕቴምበር ወይም አንዳንዶቹ ትዌንቲ ትሪ፣ አንዳንዶቹ ትዌንቲ ፎር የየሱስ ክርስቶስ ቤተክርስቲያን ይወስዳታል ጥቃት ይሆናል በሚል ያስተላልፏቸው መልእክቶች በጣም ግራ የሚያጋቡ ሆነው ሰንብተዋል ማለት ነው። እንግዲህ በእስራኤል አዲስ ዓመት ተከብረዋል። እስራኤልም አዲስ ዓመቷን ካከበረች በኋላ ምንም የተለየ አዲስ የተፈጠረ አዲስ ነገር የለም በእስራኤል የሚሆን በቤተ በቤተክርስቲያን ላይ አዲስ ተአምራት የተደረገ ያየነው ነገር የለም፣ የተባለው ባህሉ በስነ ስርዓት ተከብሮ በሰላም አልፏል። እስራኤልም በዛ በጋዛ ያለውን ነገር ቀጥላለች። በዓለም ላይ እስፔሻሊ በአውሮፓ ለፍልስጤም ሀገራዊ ውቅና የመስጠት ጉዳይ በጣም ተጠናክሮ ቀጥሎ ነው ያለው። የተለያዩ ሀገሮች እዚህ መስከረም ላይ በነበረው በተባበሩት መንግስታት ድርጅት ስብሰባ ላይ ለፍልስጤም የሀገርነት ውቅና እንደሚሰጡ ቃል አሰምተዋል ማለት ነው። እንዲህ አይነቱ ነገር በአሜሪካና በአውሮፓ መካከል ያለውን አንድነት የሚለያይ ብቻ ሳይሆን አውሮፓ ወዴት እየሄደች ነው? አንተ እስራኤል እየሆነች የእስራኤል ተቃዋሚና እስራኤል ጠላት እየሆነች እየሄደች ነው ያለችው። ደግሞ አውሬው ከአውሮፓ ምድር ከመውጣቱ ጋር ተያይዞ የአውሮፓ በዚህ መንገድ ማለት ለዘመናት ለምሳሌ እንደነ እንግሊዝ ያሉ ሀገሮች ጀርመን እንኳን ጀርመን ናት። ምንም ናዚ ያው ስድስት ሚሊዮን አይሁዳውያን የፈጀባት ሀገር ናት። ሌሎች ሀገሮች ካናዳ፣ ሌሎቹ ሀገሮች በሙሉ ለፍልስጤም የሀገርነት እውቅና ሲሰጡ ታይተዋል ማለት ነው። እንግዲህ ይሄ ይሄ ወዴት ያምራል ወዴት ይሄዳል የሚለው ነገር በሂደት የሚታይ ነገር ነው የሚሆኑ ነገር ግን በዚህ በተባበሩት መንግስታት ድርጅት ስብሰባ ላይ አሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን አቋም ስፔሻሊ የአውሮፓ አቋም በጽኑ ተቃውመዋል። ለፍልስጤም በአሁኑ ሰዓት የአገርነት እውቅና መስጠት ማለት ሀማስን እንደመሸለም አዋርድ እንደማድረግ ይቆጠራል። ስለዚህ የምታደረጉት ነገር አስተውላቸው አድርጉ ማለት ለአውሮፓውያን ማስጠንቀቂያ ሰጥተዋል ማለት ነው። ምክንያቱም ሀማስ ጋዛን እየመራና እያስተዳደረ ባለበት በዚህ ወቅት ላይ በከፍተኛ ደረጃ እስራኤል ላይ የሚኖረው የሽብር ጥቃት ቀጣይነት ነው የሚኖረው እና ምናልባት እንኳን ሀማስ ወይ በፈቃዱ ወይም በኃይል ከጋዛ ምድር ላይ ቢወገድ በእርግጠኛነት በፍልስጤም የሀገርነቱ ዕውቅና ላይ አገራት ላይደራደሩ ይችላሉ። ይህን ቅድመ ሁኔታ እንኳን ሳያስቀምጡ ነው። ነገር ግን ጋዛውያን ሀገር ያስፈልጋቸዋል በሚል ብቻ ተነሳሽነት ለጋዛ ወይም ለፍልስጤም አጠቃላይ ሀገርነቱ ዕውቅና ለመስጠት አንዳንድ ሀገራት የእስራኤል ወዳጅ የሚባሉ ሀገራት ጭምር እንዲያት እንቅስቃሴ እያደረጉ ያሉት ማለት ነውና እንግዲህ እነዚህ ነገሮች ተደማምረው ነው መጨረሻው የሚደርሰው ወገኖች። ስለዚህ እንግዲህ ይህን የመስከረም ሴፕቴምበር ግርግር ተከትሎ በጣም ግራ የሚያጋቡ ነገሮች በዓለም ላይ ታይተዋል። እኔም ጋር እንደዚሁ ፈገግ የሚያስብሉ አስተያየቶች መተዋል ተነጥቀዋል፣ እዚህ ምድር ላይ ያሉት እርስዎ የሚል መጥቶልኛል። እንደገና ደግሞ ስንት ሰዓት ላይ ነው መጥቃት እየጠበቀ ነው የሚል መልእክትም ደርሶኛል እና አንዳንዶቹ የምር ናቸው፣ የምር ናቸው። ሰዎቹ ንግግር አምነው ተቀብለው ነው እነዚህ መልእክቶች ለእኔ ይልኩልኝ የነበረውና ሌላም ሌላም በጣም የሚያስገርሙ ቴክስቶች ደርሰውኛል ማለት ነው እና ይሄ አጠቃላይ ምን አይነት ክርስቲያኑ ላይ እንዲህ አይነት ግራ መጋባት መፈጠር የለበትም። እንግዲህ በሚኒስትሪ ደረጃ ይሄ ነገር ሳስተምር ዓላማ የግልጽ ነው። ዳግም ምጽአት በጣም አስፈሪ ሳይሆን አስደንጋጭም ሳይሆን ዳግም ምጽአት ዳግም ምጽአት ሳይሆን፣ ንጥቀት ስፔሻሊ ንጥቀት፣ ቤተ ክርስቲያንም የሚመለከታት እኛን የሚመለከተ ንጥቀት እንደመሆኑ ንጥቀት የሚናፈቅ ነው። ኢየሱስ የሚናፍቀው ንጥቀትን ይናፍቃል። አሁን ስላለው መከራ አይደለም፣ ዓለም ላይ እየመጣ ስላለው ስጋት አይደለም፣ እየመጣ ስላለው ፍርሃትና ጭንቀት አይደለም፣ የኑሮ ውድነትም አይደለም፣ ዓለም ላይ ሊመጣ ስላለው ጦርነት ሽሽትም አይደለም፣ ክርስቲያኖች ላይ ሊነሳ ስላለው ዓለም አቀፍ ስደትም አይደለም። ጌታን ከመናፈቅ ጌታን ከመውደድ ከጌታ ጋር ለመሆን ከመናፈቅ፣ ምክንያቱም የንጥቀት ፐርፐዙ እሱ ስለሆነ ማለት ዓላማው እሱ ስለሆነ፣ ሁል ጊዜ ከጌታ ጋር እንሆናለን የሚለው አንደኛ ተሰሎንቄ 4፡18 ላይ ዓላማው ይሄ ነው። ሁል ጊዜ ከጌታ ጋር በአካል ፊዚካሊ ከጌታ ጋር መሆን ነው የንጥቀት ፐርፐዙ። ኢየሱስ በቶሎ እመጣለሁ ሲል ሙሽራውን ለመውሰድ ይመጣው እና ይሄ ነው ዓላማው እና እንጂ ከመከራ የማምለጥ ያለማምለጥ ጉዳይ አይደለም። ዓለም ላይ በጣም ብዙ መከራዎች አልፈዋል። ብዙ ክርስቲያኖች በአሰቃቂ መከራ ሞት ስቃይ አልፈዋል። እንደ ጧፍ የተቃጠሉ አሉ፣ ለአንበሳ የተሰጡ አሉ፣ ለዘንዶ የተሰጡ አሉ። ረሌላ ብዙ ብዙ ብዙ ብዙ ከሐዋርያት ዘመን ጀምሮ ለምን ከሐዋርያት ከነቢያት ዘመን ጀምሮ የእግዚአብሔር ባሪያዎች በጨለመው ዓለም ሲሰደዱ ነው የኖሩት። ይህም ፍራቻ አይደለም ወገኖች፣ ይሄ ለአማኝ ክብር ነው። ለአማኝ ይሄ ክብር ነው፣ በጌታ ፊት አክሊል የሚያሰጥ ነው። መጽሐፍ እስከ ሞት ድረስ የታመንኩን ሲል ዓላማው ግልጽ ነው። የህይወትን አክሊል እሰጣለሁ ነው የሚለው። ስለዚህ በእምነት ከሚገኘው በአገልግሎት ከሚገኘው በላይ በሞት ጌታን ማክበር አይገኝም። ለምን የህይወትን አክሊል የሚያሰጥ ስለሆነ ማለት ነው። ይሄ ከአክሊሎች ሁሉ የሚበልጠው አክሊል ስለሆነ ጌታን በሞት ማክበር ማለት ነው። እንዲህ ለክርስቲያን የሚያስፈራው ምንም ነገር የለም። ሰው የጌታን መምጣት ወይም ንጥቀትን ክርስቲያን አማኝ ሲናፍቅ ዓላማው ግልጽ ነው። ዓላማው ምንድ ነው? በትክክል በትክክል ከጌታ ጋር ሁል ጊዜ ያን ብርሃናዊ ፊቱን እያዩ ያን የይሁድ ድምፁን እየሰሙ አብሮ መሆን አብሮ መሆን፣ ይሄ ነው ናፍቆቱ እንጂ መከራን ማምለጥ አይደለም። አንዳንዶች ይህን ይመስላቸውና ፕሪ ትሪቡሌሽን ራፕቸር ወይም ቅድመ መከራ ንጥቀት ሲባል መከራ ሽሽት ነው ብለው ያስባሉ። እንግዲህ ቤተክርስቲያን ባለፉት ሁለት ሺህ ዓመታት በመከራ ውስጥ እንዳለች ስለምናውቅ ምንም መከራን የሚያሸሽ ነገር የለም። እንደውም መከራ የክብርን ብዛት ይጨምራል፣ ለአማኝ መከራ የክብርን ብዛት ይጨምራል። ስለዚህ አማኝ መከራ የሚሸሽበት ምንም ምክንያት እንደማይኖረው ነገር ግን ከጌታ ጋር መሆን ሁል ጊዜ ከእርሱ ጋር መዋልና ማደር ከእሱ ጋር መኖር ደስ ይላል እንደሚለው ጳውሎስ ሎቴያ ቆሮንቶስ አምስት ላይ ከጌታ ጋር ሁልጊዜ ጊዜ ለመሆን ንጥቀትን ወይም ጌታ መምጣት እናፍቃለን ማለት ነው። እንግዲህ ምናልባት ተያይዞ ከዚህ መስከረም 23ና 24 በፈረንጆች አቆጣጠር ከእስራኤል አዲስ ዓመት ክብረ በዓል ጋር ተገናኝቶ ግራ ሲያጋባ የነበረው ይሄ ማቴዎስ 24፥36 ላይ ያለው ስለዚያች ቀን ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅ ቢሆን የሚያውቅ የለም የሚለው ቃል በጣም ተያይዞ በተደጋጋሚ ይጠቀስ ነበረ እና ያ ቃል የተጠቀሰው ለንጥቀት አይደለም። ለምን የንጥቀትንና የዳግም ምጽአትን ኩነቶች ለምን እንደምንደባልቃቸው፣ አይግራ ይገባኛል። ንጥቀት ሌላ ነው፣ ዳግም ምጽአት ሌላ ነው ወገኖቼ። እንግዲህ ንጥቀትን የማይቀበሉ አብያተ ክርስቲያናት አሉ። ጥንታውያኑ አብያተ ክርስቲያናት ለእስራኤል የአገርነት እውቅና የማይሰጡ ለእስራኤል ከአገርነት እውቅና በላይ የእግዚአብሔር መለኮታዊ ዕቅድ በእስራኤል ላለ ብለው የማያምኑ የጥንት አብያተ ክርስቲያናት ንጥቀትን አይቀበሉም፣ ንጥቀትን አያምኑም። መጽሐፍ ቅዱስ ስለ ንጥቀት የሚናገረው ነገር በሙሉ ለምሳሌ ሰይጣን ሺህ ዓመት ታስረ ሲባል አሁን ታስረዋል ሺህ ዓመት አሁን ነው ብለው ይላሉ። ሺህ የሚለው ቃል ቃል በቃል ቁጥር አይደለም፣ ኢንፋይናይት የማይታወቅ ቁጥር ነው የሚያመለክተው። ስለዚህ ሰይጣን አሁን ታስረዋል ብለው ዓለምን እያመሰ እያገለባበጠ ያለውን ጠላት ታስረዋል ብለው ይላሉ። ለማን እንደ ታስር አላቅም። ቤተክርስቲያን ፈተና ነው ያለችው ተግዳሮት ላይ ያለችው አማኙ በእያንዳንዱ የውት እርምጃ ከባድ የሆነ ፈተና እያስተናገደን ያለው ከዚህ በላይ ገና ከባድ መከራ ይመጣላ። ሰይጣን ታሰረ ብሎ አፍ ሞልቶ መናገር ከየት የመጣ ከምን የመጣ እንደሆነ አላውቅም ነ ዞሮ ዞሮ ንጥቀትን ላለመቀበል በመጀመሪያው አስተምሮ አሚሊኒያሊዝም፣ ሚሊን የሚባል ሺህ ዓመት የሚባል የለም ብሎ ለማለት በዛው አስተምሮ ለመጽናት የሚደረግ መፍጨር ጨር ነውና፣ አስተምሮ ይቀየራል። የትኛውም አስተምሮ ሊቀየር ይችላል። ይዘን የመጣ ነው ይሄ ነው፣ በዚህ እንቀጥላለን የሚል ነገር የለም። ይሄ ደግሞ ኢንዲቪዥዋል እያንዳንዱ አማኝ በየትኛውን ቤተ እምነት ቢሆን ይህን አቋሙን መቀየር ይችላል፣ ይህን አመለካከቱን ማስተካከል ይችላል። ለምን ክርስቲያን ከሆን መመሪያችን አንድ ነው፣ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ነው የምንመራው ማለት ነው። እና አሚሊያንስቶች እንዲህ ብለው ያምናሉ ማለት ነው ሚሊን የሚባል ሺህ ዓመት የለም ብለው ስለሚያምኑ ማለት እና አጥር አድርጌ ከዚህ በፊት ያስተማርኩትን ነገር እሱን አሳውቃችኋለሁ ሶስት ዋና ዋና የንጥቀትና የዳግም ምጽአት ልዩነት ነው ዛሬ በትክክል አሳያችሁ የሞክረው ለምን ይሄ ስለዚያ ቀንና ስለዚያች ሰዓት ከአባት ብቻ በቀር ሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለው ቃል ለንጥቀት አልተነገረም ለንጥቀት አልተነገረም ቀኑ በፈረንጆች አቆጣጠር መስከረም 23 ነው። ሰዓቱን እማናቀው ተዘጋጁ ተብሎ በጣም ሰው ግራ ሲጋባ እንደነበር እናውቃለን። ይሄ እንግዲህ ድሮ እንሰማ የነበረው በእኛም ዘመን ተደግም ማለት ነው። ይህ በጣም የሚያሳፍር ነገር ነው። ክርስቲያን እንደዚህ ኮንፊውስድ ሲሆን ነገርያቸዋለ። ከዚህ በፊት ወገኖቼ ለንጥቀት ምንም አይነት ሳይን የለም። ማቴዎስ 24 ሉቃስ አንድ ላይ ያሉ ምልክቶች በሙሉ የዳግም ምጽአት ምልክቶች ናቸው። ስለ ዳግም ምጽአት የሚያወሩ ናቸው እንጂ ስለ ንጥቀት አንዳች ምልክት የለም። ለምን ሙሽራይቱ ሁል ጊዜ ተዘጋጅታ ነው የምትኖረው፣ ሁል ጊዜ የሰርግ ልብሷን ለብሳ ነው የምታድረው የምትለው ብቻ ሳይሆን በእስራኤል ልማድ ነው ነገርኳችሁ። እስፔሻሊ ከእስራኤል ደግሞ ወደ ገሊላ አካባቢ የሚኖሩ በጥንቱ ዘመን ሰዎች ይህን ስርዓት የሚከተሉት ሙሽራው በየትኛው ሰዓት ቢመጣ ሙሽሪቱም ሚዜዎቿም ዝግጁ ናቸው። ልብሳቸውን ለብሰው ነው የሚጠብቁት። በየትኛውም ሰዓት ላይ የሙሽራው ምጣት ቢሰማ ሆታ ቢሰማ መለከት ቢሰማ ወዲያውኑ ብድግ ብለው መውጣት ነው የሚጠበቅባቸው እንጂ ልብስ እንልበስ አይሉም፣ እንሞሻሸር አይሉም፣ የታለ ይሄ የታለ አይሉም። ወገኖች ስለዚህ እንዲህ አይነቱን የአይሁድ ባህልና ልማድ ጌታ ኢየሱስ ተከትሎ ነው ሲነግረ የነበረው። ምክንያቱም ስለዚያ ሰዓት ብቻ ከአባት ከአባት በቀር ሲል ሙሽራ ሙሽሪትን ካጫት በኋላ ወደ ሙሽሪቱ ሄዶ ሙሽራ ራይቱን እስኪያመጣ ድረስ በአባቱ ቤት ቤት ይሰራል። ይህን ዮሐንስ ወንጌል ምዕራፍ 14 ላይ ተናግረዋል። በአባቴ ቤት ብዙ መኖሪያ ያለ ስፍራ አዘጋጀላችሁ ዘንድ እሄዳለው ብሏል። ስለዚህ እሱ ስፍራ ያዘጋጃል፣ እሷ ደግሞ ራሷን ታዘጋጃለች። እስከ ሰርጉ ቀን ድረስ ሙሽሯ እስከሚመጣበት ቀን ድረስ ዝግጁ ናት። በእያንዳንዱ ቀን የሙሽራነቷን ልብስ ለብሳ ነው የምጠብቀው። አያችሁ፣ ይህ የእስራኤል ልማድ ነው የአውድ ልማድ ነው ይሄ ያን ልብስ ለብሳ ነው የምጠብቀው። ስለዚህ በየትኛውም ሰዓት ላይ እንደሚመጣ አባቱ ነው የሚነግረው። በዚህ ቀን ተነስ ተወስዳት አለ የሚለው እሱን አባቱ ነው የሚነግረው። ስለዚህ እንጂ ሙሽራው በፈለገው ቀን መጥቶ ሙሽሪትን አይወስዳትም። ኢየሱስ እኔ አላቅም እያለ አደለ። አላቅም ቢሆንማ ማቴዎስ ወንጌል ምዕራፍ ላይ ሀያ አራት ላይ ያሉትን እነዛን ምልክቶች በሙሉ ባልዘረዘረ ነበር። የሰወረው ቀኒቱንና ሰዓቲቱን ብቻ ነው የሰወረው። አንዱ ይሄ ነው። ሁለተኛው ግን ቀኑንና ሰዓቱን አታውቁም ሲል ጌታ ለምሳሌ ንጥቀት የሚሆነው ንጥቀት የሚሆነው ዛሬ ቢሆን ከዛሬ ጀምሮ ሰባት ዓመት መቁጠር ይቻላል። አያችሁ፣ ከንጥቀት በኋላ ሰባት ዓመት ቆይቶ ከራብቸር በኋላ ሰባት ዓመት ቆይቶ ምን ይሆናል ማለት ነው? ዳግም ምጽአት ይሆናል። ጌታ ተመልሶ ይመጣል። ጌታ ከሰባት ዓመት በኋላ ተመልሶ ይመጣ ከሆነ አመቱን መገመት ይቻላል። ከዛሬ እስከሚቀጥለው ሰባት ዓመት ያለውን ዓመት መገመት ይቻላል። ግን እስታ በዓመቱ የትኛው ቀን ከሳምንቱ በየትኛው ውስጥ ደግሞ ሰዓት አያችሁ ለምሳሌ መስከረም ላይ መስከረም ወር ላይ አሁን ንጥቀት ቢሆን የዛሬ ሰባት ዓመት መስከረም ወር ላይ ዳግም ምጽአት ይሆናል ማለት ነው። ልክ ነው። ከዛ በኋላ ግን በየትኛው ቀን ላይ ነው የሚሆነው? በየትኛው ሰዓት ላይ ነው የሚሆነው? መቼ ነው የሚመጣው? ይሄንን በአይሁድ ልማድ መሰረት ሙሽራውን አባቱ ዛሬ ሙሽራህን ታመጣታለና ተነስ ብሎ ሲነግረው፣ በልቦ ባሰባት ቀን አባቱ ተነስ ይለዋል። ሄዱ ሙሽራይቱን ይዟት ይመጣል። ሙሽራም ዝግጁ ስለሆነች ድምፅ ሲሰሙ ብድግ ብለው ወደ አደባባይ መውጣት ብቻ ነው የሚጠበቅባቸው ማለት ነው። እና ይሄ ማለት ነው ሰው ዓመቱ ሊገመት ይችላል ወሩ ሊገመት ይችላል። ቀኒቱና ሰዓቲቱን ግን መገመት አይቻልም። መስከረም ወር ላይ የተነጠቀች ቤተክርስቲያን ብትነጠቅ የዛሬ ሰባት ዓመት መስከረሙ ላይ ዳግም ምጽአት ሊሆን ይችላል። ግን በየትኛዋ ቀን በየትኛዋ ሰዓት? አያችሁ፣ ለዚህ ነው ጌታ በየትኛዋ ሰዓት ወይም በየትኛዋ ቀን ላይ ሊመጣ እንደሚችል አታውቁምና ተዘጋጁ። ያችን የሚያውቀው አባቴ ነው። በአባቴ ልብ ያለችው እኔ አላውቃትም ማለት አይደለም እንደ አምላክነቱ እየነገርን ያለው ግን በአይሁድ ልማድ እየነገረን ያለው በዛ ባህል ስለሆነ በዛ ባለው መጽሐፉ የሚተረጎም ማለት ነው። እና ንጥቀትና ዳግም ምጽአት በከፍተኛ ደረጃ በዋናነት በፐርፐዝ ወይም በዓላማ ይለያያሉ። ንጥቀት ሙሽራ ለመውሰድ መምጣት ነው። ሙሽራ ለመውሰድ መምጣት ነው። ሙሽራ የፍቅር ሙሽራ ናት። በደም ቀለበት የታጨች ናት። እችን ሙሽራ ወደ አባቱ ይዞ ለመግባት ወደ ክብር ይዞ ለመግባት በዋናነት ከእርሱ ጋር አብራ ተውን ዘንድ ሙሽራይቷን ለመውሰድ ነው የንጥቀት ዓላማ። ስለዚህ የንጥቀት ዓላማ ፍቅር ነው ፍቅር ነው። እሱን ከሰማይ ፍቅር ጎትቶ አውርዶታል። አሁን ደግሞ ከምድር ላይ ሙሽራይቱን ፍቅር ወደ ሰማይ ያወጣታል። ይሄ ብቻ አይደለም፣ በዓለም ላይ ሊመጣ ያለው ታላቅ መከራ አለ። ይህንን ዮሐንስ ራእይ ምዕራፍ 3 ቁጥር ላይ ተገልጿል። ጌታ የሱስ ለፊልድልፊያ ቤተክርስቲያን ሲናገር ምንድን ያለው? በምድር ላይ ወይም በምድር የሚኖሩትን ሊፈተናቸው ካለው ከታላቁ የፈተና ሰዓት ጠብቃለው ነው ያለው። ስለ በምን የሚጠብቀው በንጥቀት ነው። በንጥቀት ነው የሚጠብቀው። አያችሁ ሌላም ሌላም ከዚህ በፊት ያሳዩችሁ ብዙ ምዕራፍና ቁጥሮች በትክክል ቤተ ክርስቲያን አንደኛ ከክርስቶስ ጋራ ለዘላለም ለመሆን ሁለተኛ በምድር ሁሉ ከሚመጣው ታላቅ ፈተና ትድን ዘንድ ሶስተኛ ወደ እረፍቷና ወደ ተድላ ወደ ደስታዋ ወደ ክብርና ሽልማቷ ለመግባት ትነጠቃለች ማለት ነው። ሰው እንግዲህ ንጥቀት ፐርፐዙ ቤተክርስቲያን ናት። ቤተክርስቲያን የምንለው ከመንፈስ ቅዱስ መውረድ ቀን ጀምሮ ንጥቅ እስከሚሆንበት ቀን ድረስ ያለችው የእውነተኛ አማኞች ዳግም የተወለዱ አማኞች ስብስብ ናት እንጂ ታፔላ ያላት ቤተክርስቲያን አይደለችም። ቤተክርስቲያን የምንላት የወንጌል አማኞች ወይም የኦርቶዶክስ ወይም የካቶሎ ቤተክርስቲያን አይደለችም። በእግዚአብሔር ልብ የምታወቀው በልጁ በኢየሱስ ክርስቶስ በማመን በደሙ የኃጢአት ስርየትና የይቅርታን ተቀብለው በዳግም ልደት የእግዚአብሔር ልጅ የሆኑ እነዚህ ማለት ነው እነዚህማ ሃይማኖተኛ ማለት አይደለም ሃይማኖተኛ ማለት አይደለም የእንትን ሃይማኖት ተከታይ ማለት አይደለም ወገኖቼ በትክክል በእግዚአብሔር መንግስት ውስጥ ዓለም ሳይፈጠር በአብ ልብ በክርስቶስ ኢየሱስ የታወቁና የተባረኩ የተጠሩና የተመረጡ እነሱ ናቸው ቤተ ክርስቲያን ማለት ቤተ ክርስቲያን ማለት እሷ መንፈሳዊት ያዊት አካል ናት። ስለዚህ እሷን ለመውሰድ ነው የሚመጣው። ዓላማው ነው የምን የንጥቀት ዓላማ። ወደ ዳግም ምጽአት ስንመጣ ግን የዳግም ምጽአት ዓላማ ከዚህ በጣም ይለያል። የዳግም ምጽአት ዓላማ እስራኤልን ከከበቧት የአዛብ ሰራዊት ከአርማጌዶን ሰልፍ ለማዳን ነው የመጣው። ከአርማጌዶን ጦርነት ለማዳን ነው የመጣው። የአርማጌዶን ጦርነት እስራኤል የምትባልን ሀገር ለአንዴና ለመጨረሻ ጊዜ ከምድር ላይ ፍቆ ወደ ባህር በመጣል እግዚአብሔር ከእስራኤል ጀምሮ ወደ ምድር ሁሉ ያስገባው ዘንድ ያለውን በዳንኤል የተነገረውን የዘላለም ጽድቅ ማስቀረት ነው። የዘላለም ጽድቅ ተነግሯል። ትንቤተ ዳንኤል ምራፍ 9 ቁጥር 24 ላይ እግዚአብሔር ለእስራኤል ስድስት ነገሮች ፈጽማለሁ ብሏል ከአራት መቶ ዘጠና ዓመት በኋላ። ስለዚህ ስድስት ነገሮች፣ አንደኛ የኃጢአት የበደልና የአመፅ ይቅርታ ሶስት ነገሮች ፣ ሁለተኛ ደግሞ የዘላለም ጽድቅ መግባት፣ የራይና ትንቢት መታተም፣ የቅዱሰ ቅዱሳኑ ወይም የአራተኛው ቤተ መቅደስ መቀባት። እነዚህ ነገሮች አስገባለሁ ብሏል። መቼ? ከ490 ዓመት በኋላ ወይም ከሰባ ሱባኤ በኋላ ነገርን ከዚህ ሰባ ሱባኤ ስልሳ ዘጠኙ ሱባኤ 483 ዓመት ተፈጸመና ሰባት ዓመት ወይም አንድ ሱባኤ ሳትፈጸም መሲሁ መገደሉ ያች አንድ ሱባኤ ወይም ደግሞ ሰባት ዓመት የመከራው ዘመን ሆና ወደፊት ትመጣለች ማለት ነው። ያኔ የሱባኤው ሰንሰለት ይገጥምና ለእስራኤል እነዚህ ስድስት ነገሮች ይፈጸማሉ። የዘላለም ጽድቅ እስራኤል ሲገባ ጳውሎስ እንዳለው መጣላቸው ላለ መታረቅ ካመጣ መጣላቸው ላለ መዳን ካመጣ መታረቃቸው ምን ያመጣየው እንዳለሉ ጽድቅን መቀበላቸው የዘላለም ጽድቅ እስራኤል እንዳገር መቀበሏ እስራኤል ሁሉ ይድናል ተብሎ ተጻፈ ሮሚ 11 26 ላይ ዓለም በሙሉ ወደ መዳን ይመጣል፣ ሻምት መንግስት ይመሰረታል ማለት ነውና፣ የእስራኤል መዳን ከወደረኞቿ ከአርማጌዶን ሰልፍ መዳን፣ ይሄ ዮሐንስ ራእይ ምዕራፍ 19 ላይ የምናገኘው የአርማጌዶን ጦርነት ነውና ስለዚህ የዳግም ምጽአትና ንጥቀት በዓላማ በጣም ይለያሉ። በጊዜ ቅድም አስቀድም የተናገረ ያለው የሰባት ዓመት ልዩነት አለ። ቤተክርስቲያን ከተነጠቀች ከሰባት ዓመት በኋላ ማን ይሆናል? ዳግም ምጽአት ወይም አርማጌዶን ጦርነት ይሆናል ማለት ነው። የሱ ይመጣው አርማጌዶን ላይ ነው፣ ጌታ ኢየሱስ የሚገለጠው ። ስለዚህ የጊዜ ልዩነት አለ። የጊዜ ልዩነት አለ። ቤተክርስቲያን መጀመሪያ ስፍራ መልቀቅ አለባት። የቤተክርስቲያን ስፍራ መልቀቅ የክርስቶስ ተቃዋሚ ያለመንፈስ መንፈስ ቅዱስ ከልካይነት በምድር ላይ በሙላት እንዲሰራ ያደርገዋል። ዓለምን በሙሉ በድቅድቅ ጨለማና በደም እንዲሞላ ያደርገዋል። ታላቅ ጥፋት በምድር ላይ ይሆናል። የሰው ልጅ በሕይወት እስከማይተርፍ ታላቅ አደጋ ምድር ላይ ይመጣል ማለት ነው። ስለዚህ ያ ሰባት የጨለማ ዓመታት ካለፉ በኋላ የመከራ ዓመታት ካለፉ በኋላ ምን ይሆናል ማለት ነው? ቀጥታ ጌታ ይመጣል ወይም ዳግም ምጽአት ይመጣል። ሁለተኛው ሶስተኛው በቦታ ነው እንግዲህ የመጀመሪያው በዓላማ ነው። አይገናኙም ንጥቀትና ዳግም ምጽአት ሁለተኛው በጊዜ ነው። በሰባት ዓመት ልዩነት በማላቸው አለ ብያለሁ። ሶስተኛው በቦታ ነው። በቦታ ስል ለንጥቀት ጌታ ኢየሱስ ወደ ምድር አይመጣም፣ ወደ ምድር አይመጣም። አንደኛ ተሰሎንቄ ምዕራፍ አራት ላይ ከ13 እስከ 18 እንደተገለጠው እስከ አየር ድረስ ነው የሚመጣው። እስከተወሰነ የአየር ክልል ነው የሚመጣው። ከዛ ቤተክርስቲያንም ክርስቶስን ለመቀበል ምድር ለቃ ወደዛ የአየር ክልል ትገባለች ማለት ነው። ልክ ሐዋርያት ጌታ ሲያርግ ሲመለከቱት ደመና ካይናቸው ሰውራ ተቀበለችው ነው የሚለው። ስለዚህ ከተወሰነ ክልል በኋላ ማየት አልቻሉም። ልክ እንደዛ ሁሉ አሁንም ጌታ ማይታይበት ለዓለም ማይታይበት ክልል ድረስ፣ የአየር ክልል ድረስ ይመጣል። ቤተክርስቲያንም ምድር ለቃ እስከዛ የአየር ክልል ወይም የሰማይ ክልል ትገባለች፣ ከጌታ ጋር ትገናኛለች። ወደ ሰማይ ተገባለች ማለት ነው እንጂ አየር ላይ ትቆያለች ማለት አይደለም። ሰባት ዓመት አየር ላይ ትቆያለች የሚል ትምህርት የለም። ስለዚህ በቦታም እነዚህ ሁለት ነገሮች አይገናኙም። ነገር ግን ዳግም ምጻትን ካየነው ነው ጌታ ኢየሱስ ተመልሶ ምድር ላይ ይመጣል። ይሄንን አንደኛ ዘካሪያስ ዘካርያስ 14 ላይ በሰፊው እናገኘዋለን። እግሮቹ ይላል ዘካርያስ 14 ላይ እግሮቹ በኢየሩሳሌም ትይዩ ነው የሚለው እግሮቹ ይላል እግዚአብሔር ይወጣል በሰልፍም ቀን እንደተዋጋ ከእነዚህ አዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትን በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል፣ በማለት እግሮቹ ደብረ ዘይትን ምድርን እንደሚረግጡ ይናገራል። እዚህ ማቴዎስ 25 31 ላይ ካየን የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ፣ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊት ይሰበሰባሉ። ስለዚህ በክብሩ በሚመጣበት ጊዜ የሚለው በክብር ይመጣል። የት ነው ይመጣው? ወደ ምድር ይመጣል። ፍጥረት ሁሉ ያዩታል። የወጉትም ያዩታል። ዓይንም ሁሉ ያዩዋል። ስለዚህ የወጉት ሲል አይሁድን ነው። ዓይን ሲል የአሕዛብ ማለት ነው። ሁሉም ያዩታል ማለት ነው። እና በዚህ መንገድ ፍጥረት በሙሉ እያየው ጌታ ምድር ላይ ይመጣበት ጊዜ ዳግም ምጽአት ይባላል። ተገልጦ ከአፉ በሚወጣው ሰይፍ ማለትም በቃሉ ስልጣን የአሕዛብን ሰልፍ ይመታል፣ ይበትናል። ፈረስና ፈረሰኞቻቸው ይወድቃሉ። የአሕዛብ ሰልፍ ይወጋል፣ ይሰበራል። እስራኤል ነጻ ትወጣለች። አሁን ባየነው ዘካሪያስ ላይ ባየነው መሰረት ማለት ነው። ያመኑት በዚህ በመሃል ደብረ ዘይት ሲሰነጠቅ በሚፈጠረው ሸለቆ በመሃል ላይ ያመልጣሉ፣ ይድናሉ። ተጽፏል ተጽፏል ወገኖች። ስለዚህ ከቦታ አንጻር ካየ ነው፣ ይሄንም የሚሆነው ነው። በቀጥታ ንጥቀት ቤተክርስቲያንን ለመንጠቅ ለመውሰድ ነው የሚመጣው። እስከ አየር ድረስ ነው የሚመጣው። ምድር ላይ አይገለጥም፣ አይረግጥም፣ አይን አያየውም፣ ማንም አይመለከተውም። ቤተክርስቲያን ግን በመንፈስ እያየችው ትወሰዳለች። ለምን? ያኔም ሲያርግ ስትመለከተው ስለነበር ማለት ነው። ወደ ይሄኛው ግን ጨርሶ ጨርሶ ምድር በሙሉ ፍጥረት በሙሉ ይመለከተዋል አሕዛብ ማለት በምድር ላይ በስጋ የሚኖሩ ጌታ ሲመጣ የሚያገኛቸው ይሄ አሕዛብ ፍርድ ነው የሚባለው እነዚህ በሙሉ በፊቱ ይሰበሰባሉ ለእነዚህ ሁሉ ፍርድ ጌታ ኢየሱስ ይሰጣል እዚህ በጎች እረኛ በጎችን ከፍየሎች እንደሚለያቸው እርስ በርሳቸው ይለያቸዋል የሚለው ያምኑና ያላምኑትን ከአሕዛብም በምራሱ የመንግስት ወንጌል ተሰብኮላቸው በሰባት ዓመቱ ያምኑዋሉ ያላምኑዋሉ እነዚህን ነው የሚለያቸው ከዛ በኋላ እነዛ በቅጣት የሚወሰዱ ናቸው። ይሄ ማለት ምናልባት ማቴዎስ ወንጌል ምዕራፍ 13 ላይ ተደጋጋሚ የሚመጣልኝ ጥያቄ ነው። ሁለት ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል፣ አንደኛው ይቀራል የሚለው ቃል አለና ይህንንም በጣም ብዙ ጊዜ ተደጋጋሚ ጥያቄ የሚመጣልኝ ነው የሚሆነው። እንደዚህ መሳት ያለብን አይመስለኝም። በእርግጥ አንዳንድ ሰዎች እንደዛ አድርገው እንትን ያደርጋሉ በዛ ይመስሉታል፣ ንጥቀት ነው ብለው ይመሰክራሉ ይናገራሉ። ግን በፍጹም ከንጥቀት ጋር የሚያገናኘው አንድም ነገር የለም። ስለዚህ ወገኖች እንግዲህ የዳግም ምጽአትና የንጥቀትን ነገር በደንብ አድርገን ልንለይ ይገባል። ሰዓቲቱና ቀኒቱን አታውቁም ተብሎ የተነገረው ስለ ዳግም ምጽአት ነው እንጂ ስለ ንጥቀት አይደለም። ክርስቲያን ሁሉ ጊዜ ዝግጁ ነው፣ ሁሉ ጊዜ ጌታን በመጠባበቅ ላይ ነው የሚኖረው። ስትወጡም፣ ስትገሙም፣ ስታንቀላፉም፣ ስትነሱም ጌታ ኢየሱስ ቢመጣስ እያላችሁ መንቀሳቀስ ልመዱ። ምክንያቱም ደስታችን ነው ተድላችን ነው እረፍታችን ነው ክብራችን ነው ኃይላችን ነው። የበዚህ ዓለም መኖር ለክርስቲያን ብዙ ትርጉም የለውም። እግዚአብሔር እኛ ላይ የሚሰራው ስራ ካለ እኖራለን። የእግዚአብሔርን አላማ የእግዚአብሔርን ሀሳብ ለመፈጸም እኖራለን። ከዛ የዘለለ ብዙ የሚያጓጓ የሚያሳሳብ እንኳን በአሁኑ ዘመን ባለፈውም ዘመን አልነበረም። ምክንያቱም ወርቅን እንደ አፈር በቤቱ የሞላው ሰለሞን ሁሉ ከንቱ የከንቱ ከንቱ ሁሉ ከንቱ ነፋስ እንደመከተል ነው ብሎ ነው የሄደው። እንኳን በዚህ ዘመን ቀርቶ ሰው ለመብላት በሚታገልበት ቤት ዘመን ቀርቶ በዛ ዘመን ራሱ ሁሉ ከንቱ ነው ብሏል። የገባው ሰው ማለት ነው እና ወገኖቼ በዚህ ዓለም ላይ የምኖርበት ፐርፐስ እግዚአብሔር በኛ ላይ የሚሰራው ስራ በኛ ላይ የሚገልጠው የጀመረው ጽድቅ አለ፣ የጀምረው የመንግስት ኃይል አለ። እሱ ነገር ለመግለጥ እኖራለን። ከዛ የዘለን ለመኖር ብዙ የሚያጓጓ ነገር የለም፣ አምናለው። የብዙዎች ጉጉት የትዳር ጉዳይ አለ፣ የልጅ ጉዳይ አለ። እነዚህ እነዚህ ነገሮች በሕይወት ላይ በጣም ጉጉት ይፈጥራሉ። ሁሉም ግን ለእግዚአብሔር ነው፣ ልጅም ለእግዚአብሔር ነው፣ ትዳርም ለእግዚአብሔር ነው። እግዚአብሔር ካልከበረበት ዋጋ የለውም። ስለዚህ ሁሉም አንድ ላይ ሆኖ እግዚአብሔርን ያገለግላል እንጂ ያ ነገር ወጥመድ ሆኖ ጣዖትም ሆኖ ከእግዚአብሔር ሀሳብ ከእግዚአብሔር ዓላማ ሊያርቀን እንደሚገባ አላስብም። የመጨረሻ ምላችሁ ነገር ይህንን ነው። ስለዚህ ጌታ በዚህ ቀን ነው የሚመጣው በዛ ቀን ነው የሚመጣው የሚል ግርግርና ትርምስ አያስፈልገንም። እኛ አሁን ቢመጣ ነገም ተነጉዳን ቢመጣ ሁሌ ዝግጁ መሆን አለብን። ሬዲዮንን ለመሄድ ብቻ ተዘጋጅተን እንደ መንገደኛ ሰው ትጥቃችን አጥብቀን መጠበቅ ነው የሚኖርብን። ቶሎ ቶሎ ይልቁን ስራችን፣ ስራ ዘመኑ በዚህ ልክ ከቀረበ ከገባህን እንንቃና ስራችን፣ አንጠማምድ፣ አንጠላለፍ፣ የሚያስፈልገው ቶሎ ቶሎ ስራ መስራት ነው። ነፍሳት ይዳኑ፣ ነፍሳት ያምልጡ፣ ነፍሳት ወደ እግዚአብሔር በግስ ይፍለሱ። የጌታን ቀን እናስቸኩል፣ በቅድስና እንመላለስ በጽድቅ እንቆም በጽድቅ ተጽዕኖ እንፍጠር ብያለን። በስፍራ ላይ በመንግስት ባለስልጣን ሆናችሁ ያላችሁ አማኞች ይህን ቃል መስማት ከቻላችሁ ባላችሁበት ላይ የጽድቅ ተጽዕኖ ፍጠሩ። ነጋዴዎች ባላችሁበት ቦታ ላይ ጽድቅ ተጽዕኖ ፍጠሩ። ተማሪዎችና አስተማሪዎች ባላችሁ በቦታ ላይ ጽድቅ ተጽዕኖ ፍጠሩ። የቤት እመቤቶች ባላችሁ በቦታ ላይ የጽድቅ ተጽዕኖ ፍጠሩ። በቃ ነጋዴው፣ ገበሬው የጽድቅ ተጽዕኖ ይፍጠር። በጌታ ከሆነ የጽድቅ ተጽዕኖ እናምጣ። አለቀ። ምድሪቱ በጽድቅ ትሞላ። የጌታን ቀን አስቸኩል። ጌታ ይምጣ። ከዚህ በላይ ጥፋት ወዳለም እየበጣን ያለው ማንም ሊመልሰው አይቻለው፣ ማንም ሊድን ሊያመልጥም አይቻለው። ከባድ የሆኑ አስፈሪ አስደንጋጭ ነገሮች በዓለም ላይ ከዚህ በኋላ ይመጣሉ። ለምን ወደ መጨረሻው እየደረስን ወደ እሳቱ ወደ እሳተ ገሞራው እየጠጋን ያለ ነው። ምንም ምንም ሊመለጥ አይቻልም። ጌታ ግን ቤተክርስቲያንን በዚህ መንገድ ያድናታል ያስመልጣታልና በንቃትና በትጋት ለቀኑ እንድንዘጋጅ በጌታ ፍቅር አሳስባችኋለሁ። ጌታ ኢየሱስ ክርስቶስ ይመጣል። ዘመኑ ተፈጽሟል።